ላይፍ ገባ። ለምን ተወለደ? የልጅ መወለድ ነበረበትን? ህዝቡ እያማከራችሁ ነው። ተወለደ በቃ እኔ ለምን ተወለደ? ተወለደኛ ባል የኔ አባት ቡራዬ ለምን ቪዲዮ ላክልኝ እንዳላላችሁ። እሱም አልሰራም እሱም አልሰራም። እናንተ እንትን ለመስቀል ማን ነው? እዛ ነው እንዴ? አው እኛን ሳትወስዱን፣ እንዴት ደስ እንዳለኝ ልደቱ ነው። በቃ አይኔም በይልኝ ያየሁ ነው የመሰለ እናሆነ ልዩ ስለሆነ ምናምን የመሰለኝ ልደቱ ስለሆነ ብቻ ስሙኛ፣ እናንተ ጋ ስድስት መቶ ምናምን ሰው አለ። ቦጋለ ኖርማሉ ማልመንዋና ዛሬ ልደቱ ነውና

አረ፣ መቀለጃ አይደለም። ጮርናቄ ላይ አንድ ቁጥር ሻማን አስገቡኝ፣ ልደቴ ነው። ግባ ያው ግባ ላይ አስማት። ስንት አመቱ ነው? ሰላሳ ሰባትም ኧረ አሰቡ እየቀነሰ ነው። አዳዳ ልጆች